ኔ ይስጥልኝ የተወደዳቸው ተመልካቾቻችን እንደምን አላችሁ። ከሐረሪ ቴሌቪዥን በቀጥታ ስርጭት የዳቶን ዜናዎቻችንን እነሆ። አዲስ አበባ ለኑሮ፣ ለስራና ለጉብኝት ምቹ ከተማ የሆነች መምጣቷን ርዕሰ መስተዳደር አቶ ኦርዲን በድሪ ገለጹ። የብልጽግና ፓርቲ ከፍተኛ አመራር አባላት በትናንትና ዕለት በአዲስ አበባ የተለያዩ ልማት ስራዎችን ተዘዋውሩ ጎብኝተዋል። ለዝርዝሩ ፈቃዱ በላይ አዲስ አበባ ለኑሮ፣ ለስራና ለጉብኝት ምቹ ከተማ የሆነች መጣቷን የሐረሪ ክልል ርዕሰ መስተዳድር ቸወር በድሪ ገልጸዋል። የብልጽግና ፓርቲ 2018 ዓ ም ዓመታዊ የከፍተኛ አመራሮች ስልጠና የአባላቱን አቅም በሚገነቡ ርዕሰ ጉዳዮች ላይ ሰሞኑን በአዳማ ከተማ እየተሰጠ መሆኑም ይታወቃል። የፓርቲው ከፍተኛ አመራር አባላት ስልጠናው በአገሪቷ መሰረታዊ ኢኮኖሚ ዘርፎች በግብርና ቱሪዝም፣ ኢንዱስትሪና ከተማ ልማት ዘርፎች ላይ ያተኮረ እንደነበር ተገልጿል። የፓርቲው ከፍተኛ አመራር አባላት በትናንትናው ዕለት በአዲስ አበባ የተለያዩ ልማት ስራዎችንም ጎብኝተዋል። የሐረሪ ክልል ርዕሰ መስተዳድር ቸወር ሁሴን በርዚ ጉብኝቱን አስመልክቶ ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታ እንደገለጹት በብልጽግና አሳቢና በተለይም በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ ምንጭነት የብልጽግና አሳቢዎች በአዲስ አበባ በተጨባጭ እየታዩ መሆኑን ገልጸዋል። በተለይም አዲስ አበባን እንደ ስሟ ውብና የብልጽግና ተምሳሌት እናደርጋለን የሚለው የጠቅላይ ሚኒስትሩ ሀሳብ በአዲስ አበባ በተጨባጭ መተግበሩን አይተናል ብለዋል። የአመራር ቁርጠኝነት ፈጠራና ፍጥነት የተጣሩበት የልማት ስራ በተጨባጭ ውጤት አምጥቷል ሲሉም ተናግረዋል። አዲስ አበባ ላይ በርካታ አሁን ያለውን ስኬት መነሻ ሊሆን የሚችሉ ሰፊ ስራዎች እንድሰሩን ያየ ነው። አንደኛው እንግዲህ የአመራር ቁርጠኝነት ነው። ሁለተኛው ደግሞ ፈጠራና ፍጥነት በተሞላበት መንገድ ነው በአብዛኛው ስራዎቹ የተሰሩ ያሉት። ሶስተኛው ደግሞ ቅንጅት ነው። በተለይ የመንግስት ተቋማት የግል ዘርፎች እና መንግስታዊ ያልሆኑ ድርጅቶችም በከፍተኛ ሁኔታ ተቀናይተው እየሰሩ እንዳሉ በተለይ መሰረተ ልማቱን ስንመለከት በሚገርም ሁኔታ ከዚህ ቀደም ባልነበረበት ሁኔታ ሁሉም የመሰረተ ልማት ተቋማት ተቀናይተው እየሰሩ ያሉበት አጋጣሚ እንደሆነ አይተናል። ከዚህ በፊት አዲስ አበባ ላይ በቂ መሰረተ ልማት አልነበረም። የመኖሪያ ቤቶችም በጣም የተጎሳቆሉና ለኑሮ የማይመቸው እንደነበሩም አስታውሰዋል። አሁን ላይ ግን ያ ሁኔታ በከፍተኛ ደረጃ ተቀይሮ ማየት መቻላቸውን ገልጸው ለኑሮ ለስራና ለጉብኝት ምቹ ከተማ የሆነች መምጣቷን ተናግረዋል። ከመሰረተ ልማትም አንጻር በከተማው በርካታ የመሰረተ ልማት ስራዎች በአስደናቂ ሁኔታ እየተከናወኑና የክትመት ሁኔታውን ያጠናከሩ መሆኑን ገልጸዋል። የሁላችንም ከተማ ነች። የሀገራችን ዋና ከተማ ነች። የአፍሪካ ዩኒየንም መቀመጫ ነች። በርካታ የዲፕሎማቲክ ሀገራ የዲፕሎማቲክ ሚሽኖችም ሚሽነሪዎችም እዚህ አዲስ አበባ ላይ ይኖራሉ እና በአብዛኛው የክትመት ለክትመት ዋና ዋና መለኪያ የሚባሉት መስፈርቶችን እያማለች ነው ያላቸው። አንደኛው እንግዲህ የመኖሪያ ቤት ሁኔታውን ስንመለከተው በከፍተኛ ሁኔታ የተሻሻለ ነው ያለው። መሰረተ ልማትን ስንመለከት በከፍተኛ ሁኔታ እየተጠናከረ ነው ያለው። ሌላው የማህበራዊ አገልግሎቶች፣ ትምህርት ቤቶች፣ ጤና ጣቢያዎች፣ የስፖርት ማዘውተሪያ ስፍራዎች እና መዝናኛዎች በከፍተኛ ሁኔታ እየተስፋፉ ስላሉ እኔ የክትመት ሁኔታውን በጥሩ ደረጃ በጥሩ ሁኔታ እየተሰራ እንዳለን ያየወት ማለት ነው። የወንዝ ዳርቻ ልማቱን በተመለከተ ሞተው የነበሩ ወንዞች ነፍስ እንደተዘራባቸው ለዜጎች ምቹና ለበርካቶች የስራ እድል የፈጠሩ መሆኑን ርዕሰ መስተዳደሩ ተናግረዋል። እነዚህ የልማት ስራዎችም ለብዙ የሀገሪቱ ክፍል ተሞክሮ የሚሆንና በሀረሪ ክልልም ነባራዊ ሁኔታውን በአገናዘብ መልኩ እንደሚተገበርም አስታውቀዋል። ልማቱን ስንመለከት በጥሩ ሁኔታ እየተሰራ እንዳለን ያየ ነው። በጣም ግዙፍ ነው። ሞቶ የነበሩ ወንዞች እንደገና ነፍስ ተዘርቶባቸዋል። እንደገና አገግመዋል። የወንዝ ዳርቻ አካባቢ ብቻ አይደለም ምንም አይነት የኢኮኖሚ እንቅስቃሴ ያልነበረባቸው አካባቢዎች ኢኮኖሚ እንቅስቃሴ የታየባቸው ነው ያሉት። እና እንግዲህ ይሄ ነው አንዱ የኮይደር ልማት ትልቁ ጠቀሜታ ምንድን ነው ካል የኢኮኖሚ እንቅስቃሴ ያልነበረባቸው፣ የስራ እድል ያልተፈጠረባቸው እና ለህብረተሰቡ ለዕለት ጉርሻነት እና ለሌሎች አስፈላጊ አስፈላጊ መሰረታዊ ፍላጎቶች ምንም አይነት ኮንትሪቢዩት ያልነበራቸው ኮንትሪቢዩሽን ወይንም አስተዋጽኦ ያነበረባቸው አካባቢዎች በአሁኑ ጊዜ አገግመው ኢኮኖሚካሊ ሂያው ሆነው በተለያዩ መንገዶች በንግድ ተቋማት በማህበር ተደራጅተው ለማህበረሰቡ ገብ እያስገኙ ያሉበት አጋጣሚ ነው ያለው ማለት ነው። ሶ እነዚህን በራሳችን ኮንቴክስት ወስተን በክልላችን በራሳችን ነባርብለን እንተገብራለን። እንግዲህ አዲስ አበባ ላይ የተሰራው ስራ ለኛ ብቻ አይደለም ለብዙ የሀገራችን ከተሞችም ተምሳሌት የሚሆን ነው። ብዙ ትምህርት የሚወሰድበት ነው። የፓርቲው ከፍተኛ አመራር አባላት በትናንትናው ዕለት በአዲስ አበባ የኮሪደር የወንዝ ዳር ልማት፣ የቤት ልማትና አቅርቦት ስራዎችን ጨምሮ የተለያዩ የልማት ስራዎችንም ጎብኝተዋል። ቅጥለናል። የተወደዳቸው ተመልካቾቻችን የፓርቲያችንን እሳቤዎች በአግባቡ ለመፈጸምና ለማስፈጸም የፓርቲዎች አደረጃጀት እንዲሁም አሰራር መመሪያ ተቋም ለተቋም ግንባታ ወሳኝ በሆኑ በመሆኑ በክልሉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዳይሬክቶሬት ዳይሬክተር አቶ አብዱ ማሊክ መሐመድ ገለጹ። የሀረሪ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለሁለት ቀናት ሲያካሄድ የነበረው ለክልሉ መካከለኛ አመራሮች የተለያዩ የፓርቲ መመሪያና ደንቦች ሲሰጥ የነበረውን ስልጠና አጠናቋል። ተጨማሪ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለሁለት ቀናት ለክልሉ ክልሉ መካከለኛ አመራሮች የተለያዩ ፓርቲው መመሪያና ደንቦች ዙሪያ ሰጥቶ የነበረው የአቅም ግንባታ ስልጠና ተጠናቋል። በስልጠና ማጠናቀቂያ መርሃ ግብር ላይ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዳይሬክተር አቶ አብዱ ማሊክ መሐመድ ግልጽ እሳቤ፣ ጠንካራ ደረጃጀትና አሰራር እንዲሁም ብቃት ያላቸው አመራሮችና አባላት ያሉት ፓርቲ ጠንካራ መንግስት ለመመስረትና የሕዝቡን ሁለንተናዊ ብልጽግና እውን ለማድረግ እጅግ ወሳኝ መሆኑን ገልጸዋል። የፓርቲያችን እሳቤዎች በአግባቡ ለመፈጸምና ለማስፈጸም ፓርቲ አደረጃጀት አሰራር መመሪያ ለተቋም ግንባታ ወሳኝ ነው ብለዋል። በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ጉዳዮች ዳይሬክተር አቶ ታመነ ፈቃዱ በማጠናቀቂያው ላይ እንደገለጹት ስልጠናው በብልጽግና ፓርቲ አመራር የተለያዩ መመሪያዎች፣ ደንቦችና አሰራሮችን በመገንዘብ የፓርቲውን ተቋማዊ አሰራር ማዕቀፍ ተረድተው በማስፈጸም ጠንካራ ፓርቲ መገንባት ጉዞውን አጠናክረው ማስቀጠል ያስፈልጋል ብለዋል። በስልጠና የተሳተፉ አመራሮች በቀጣይ ለሚሰሩ ስራዎች በግንባር ቀደምትነት ለመስራት ዝግጁ መሆን እንዳለባቸውና የህብረተሰቡን ሁለንተናዊ ብልጽግና ለማረጋገጥ ከማህበረሰቡ ጋር በቅንጅት መስራት መስራት እንደሚያስፈልግ አሳስበዋል። በስልጠናው ላይ የክልልና የወረዳ አመራሮችን ጨምሮ በየደረጃ የሚገኙ አደረጃጀቶች በመሳተፍ በፓርቲው አመራሮች ገለጻዎች ቀርበው ሰፋ ያለ ውይይት ተካሂደዋል። በመጨረሻም ከተሳታፊዎች የተነሱ የግልጸኝነት ጥያቄና አስተያየቶች ላይ ሰፊ ማብራሪያ ምላሽ በመስጠት የአቅም ግንባታ ስልጠናው ተጠናቋል። በክልሉ የሰፈነውን አንጻራዊ ሰላም ለማስቀጠል እንዲሁም ወደ ሰላም ለመቀየር የተሰራ መሆኑን የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ገለጸ። ከዚህ በተጨማሪም የሕግ የበላይነትን በማረጋገጥ የወንጀል ድርጊቶች እንዲቀንሱ ማስቻሉንም ተናግረዋል። አያንቱ አህመድ ተጨማሪ አላት። በክልሉ የሰፈነውን አንጻራዊ ሰላም ወደ ዘላቂ ሰላም ለመቀየር እየተሰራ መሆኑን የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ አስታውቋል። የቢሮ ኃላፊ አቶ ቶፊቅ መሐመድ ማህበረሰቡን የሰላሙ ባለቤት በማድረግ በተከናወኑ ተግባራት አንጻራዊ ሰላም ማስፈን መቻሉን ገልጸዋል። አሰባሳቢ ትርክቶች የበላይነት እንዲይዙ በማድረግ ማህበረሰቡን ይበልጥ በማቀራረብ ህብረ ብሔራዊ አንድነትን ለማስፈን ትኩረት ተሰጥቶ እየተሰራ ነው። በተለይ የማህበረሰቡ እርስ በእርስ ግንኙነት ይበልጥ እንዲጠነክር በ ማስቻል ህዝቡ የክልሉንና አካባቢውን ሰላም ተደራጅቶ በኃላፊነት እንዲጠብቅ ማድረግ ተችሏል ብለዋል። ይህም ማህበረሰብ ከጸጥታ ተቋማት ጋር ያለው አጋርነትና ትብብር እንዲጎለብት በማድረግ በክልሉ የህግ የበላይነትን በማረጋገጥ የወንጀል ድርጊቶች እንዲቀንሱ ማስቻሉን ገልጸዋል። በክልሉ የሰላም አደረጃጀቶችን በመጠቀም የሰፈነውን አንጻራዊ ሰላም ወደ ዘላቂ ሰላም ለማሳደግ ትኩረት ተሰጥቶ እየተሰራ እንደሚገኝ አቶ ቶፊቅ መሀመድ ገልጸዋል። የጸጥታ ተቋማት ሪፎርም ከማ ከማድረግ ጀምሮ አሰራራቸውን በማዘመን በክልሉ ሰላምና የህግ የበላይነትን ማረጋገጥ የመንግስት ቀዳሚ አጀንዳ ሆኖ ይቀጥላልም ብለዋል። ይህን እውን ለማድረግም በክልሉ የሲሲቲቪ የደህንነት ካሜራ የመሰርተ ልማትን ተግባራዊ በማድረግ የክልሉን ደህንነት ይበልጥ ለማጎልበት እየተሰራ እንደሚገኝ ጠቁመዋል። የዜጎች ደህንነት ማረጋገጥ ቀዳሚ የመንግስት ኃላፊነት ያሉት ኃላፊው አፍራሽ የጥላቻ መልእክቶችን በማህበራዊ ሚዲያ በማሰራጨት ህዝብን ከህዝብ ለማጋጨት የሚሞክሩ ኃይሎች ላይ አስ አስተማሪ እርምጃ ይወሰዳል ብለዋል። ማህበረሰቡ መሰል አፍራሽ ዓላማ አንግበው የሚንቀሳቀሱ ኃይሎችን ዓላማ በማክሸፍ የተጀመሩ የልማት ስራዎች ተጠናክረው እንዲቀጥሉ የበክሉን ኃላፊነት እንዲወጣ ጥሪ አቅርበዋል። የተማሪዎችን ውጤት ለማሻሻል የትርፍ ሰዓት ትምህርት አጋዥ ስለመሆኑ ተጠቆመ። በሐረሪ ክልል ድሬ ጠያራ ወረዳ ከመደበኛ ትምህርት ሰዓት ውጭ የሚደረጉ የመማር ማስተማር እንቅስቃሴዎች ተጠናክረው እንደሚቀጥሉ ተገልጿል። ለሞዲን ሙክታር ዘገባ፣ ገዛሐኛ አራጌ በሀረሪ ክልል ድሬ ጠያራ ወረዳ ከመደበኛ የትምህርት ስርዓት ውጪ የሚደረጉ የመማርና ማስተማር እንቅስቃሴዎች ተጠናክረው መቀጠላቸው ተገለጸ። በወረዳው ቅዳሜና እሁድን ጨምሮ ከትምህርት ቀናት ውጪ ተማሪዎችን ለፈተና ለማዘጋጀት ልዩ ድጋፍ እየተደረገ መሆኑ ተገልጿል። በወረዳው ከመደበኛ የትምህርት ቀናት ውጪ እየተካሄደ ያለውን የመማር ማስተማር እንቅስቃሴዎችን የጎበኙት የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ በወረዳው ሀሰንጌ ትምህርት ቤት የተማሪዎችን ውጤት ለማሻሻል እየተሰራ ያለው ስራ የሚበረታታና በተሞክሮነት ሊወሰድ የሚገባ ነው ብለዋል። በትምህርት ቤቱ የስድስተኛና የስምንተኛ ክፍል ፈተናዎችን ለሚወስዱ ተማሪዎች ልዩ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። በአሰንጌ ትምህርት ቤት የሚገኙ መምህራን ከመደበኛ የመማር ማስተማር ስራ ውጪ ትርፍ ጊዜያቸውን መስዋዕት በማድረግ ትውልድን የማነጽ ታሪካዊ አላፊነታቸውን እየተወጡ መሆናቸውን ተናግረዋል። የድሬ ጥያራ ወረዳ አስተዳዳሪ አቶ ሻምሻዲን አብዱላሂ ዜ ች ማስተማር በሀገር ግንባታ ውስጥ ትልቅ ሚና እንደሚጫወት ተናግረዋል። ከቅርብ ዓመታት ወዲህ በተለይም በክረምት በጎ ፍቃድ አገልግሎት የተማሪዎች ውጤት ለማሻሻል እና ለመደገፍ የተሰራው ስራ ውጤት ማምጣቱን ገልጸዋል። መምህራን ተማሪዎች የትምህርት ጊዜያቸውን በአግባቡ እንዲጠቀሙ መልዕክታቸውን አስተላልፈዋል። በትምህርት ቤቱ ተጨማሪ ትምህርት የሚያገኙ ተማሪዎች በበኩላቸው መምህራን ከትምህርት ሰዓት ውጪ የተለያዩ ድጋፍ እያደረጉ መሆኑን ገልጸዋል። በቀጣይም በስድስት እና በስምንተኛ ክፍለተናዎች የተሻለ ውጤት ለማምጣት አስፈላጊው ዝግጅት እያደረጉ መሆኑን ተናግረዋል። በወረዳው ከመደበኛ ትምህርት ሰዓት ውጪ የሚካሄደው የመማር ማስተማር እንቅስቃሴ ተጠናክሮ እንደሚቀጥልም ተገልጿል። ጀግናው የምስራቅ እዝ መከላከያ ሰራዊት የግዳጅ ቀጣና ተልእኮውን በላቀ ብቃትና ቁርጠኝነት መወጣቱ ይበልጥ አጠናክሮ መቀጠሉን የእዙ ምክትል አዛዥ ሜጀር ጀኔራል ፈቃዱ ጸጋ ገለጹ። እዙሁ በማሰልጠኛ ማዕከሉ የአቅም ግንባታ ማጠናከሪያ ስልጠና የሰጣቸውን ወታደሮች አስመርቋል። ተጨማሪ አለን። የምስራቅ እዝ በማሰልጠኛ ማዕከሉ የአቅም ግንባታ ማጠናከሪያ ስልጠና የሰጣቸውን ወታደሮች ያስመርቋል። በምረቃው ስነ ስርዓት ላይ በክብር እንግድነት የተገኙት የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋዬ እንደገለጹት እዙ የሀገር ሉዓላዊነትና የሕዝቦችን ደህንነት በላቀ ብቃትና ጀግነት እያስጠበቀ ይገኛል ብለዋል። በተለይ እዙ በተለያዩ ጊዜ የተሰጠውን ተልእኮና ግዳጅ በላቀ ብቃት ስኬታማ አፈጻጸም እያስመዘገበ መሆኑን ተናግረዋል። የሕዝቦችን ሰላምና ደህንነት የሚነሱ ጽንፈኝነቶችን ሰላምና ተላላኪዎችን በመደምሰስ አኩሪ ገድል መፈጸሙንም አንስተዋል። የምስራቅ ህዝብ እየተሰማራበት የግዳጅ ቀጠናና አካባቢ ተልእኮውን በላቀ ብቃት ቁርጠኝነትና ጀግንነት መወጣቱን ይበልጥ አጠናክሮ መቀጠሉን ሜጀር ጄኔራል ፍቃዱ ጸጋዬ ያረጋግጠዋል። ስልጠናውም የሰራዊቱ አባላት በማንኛውም ጊዜና በየትኛውም ቦታ ለሚፈጠር የጸጥታ ስጋት ተገቢውን ምላሽ መስጠት የሚያስችልና የተሟላ የዝግጁነት ቁመና የገነባ ነው ሲሉ ገልጸዋል። የሰራዊቱ አባላትም በማዕከሉ ያገኙትን ክህሎት በመጠቀም ሲያስቀደም ህገ መንግስታዊና ተቃውማዊ ተልእኮም በጀግነት ታጥቀውና ህዝባዊ ባህሪ ተላብሰው መወጣት እንዳለባቸውም አስገንዝበዋል። የምስራቅ እዝ ማሰልጠኛ ማዕከል አዛዥ ኮሎኔል አሊ ሰይድ በበኩላቸው ተመራቂ የሰራዊቱ አባላት ከእዙ የተለያዩ ኮሮች የተውጣጡ መሆናቸውን ተናግረዋል። የሰራዊቱ አባላት በማዕከሉ ቆይታቸው ዘመናዊ ወታደራዊ እውቀትና ጥበብ የቀሰሙ መሆናቸውን ጠቁመው በስልጠና ቆይታቸው ያገኙት እውቀትም የሚሰጣቸውን ግዳጅ በብቃት እንዲወጡ የሚያግዝ ነው ብለዋል። በምረቃው ስነ ስርዓት ላይ የእዙ ከፍተኛ መኮንኖች የሐረሪና የሶማሌ ክልል የፖሊስ ኮሚሽነሮች እና ሌሎች አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ይቀጥለናል የተወደዳችሁ ተመልካቾች እየተከታተላችሁ የምትገኙት ከሐረሪ ቴሌቪዥን የአማርኛ ዜና ወጃችን ነው። በቀጥታ ስርጭት ወደ እናንተ እየደረሱ የሚገኙት ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን አለፍን። በቁርጠኝነት ከተሰራ ከተማና ሀገርን በእውኑ መለወጥ እንደሚቻል የአዲስ አበባ ከተማ ማሳያናት አሉ። የብልጽግና ፓርቲ ከፍተኛ አመራሮች እንዲሁም በሌላ ሀገር አቀፍ ዜናችን ደግሞ የስልጣኔያችንና የማንነታችን መገለጫ የሆኑት የጎንደር አብያተ መንግስት እድሳት ፋይዳው ትልቅ ነው ሲሉ የአማራ ክልል ርዕሰ መስተዳደር ገልጸዋል። እነዚህና መሰል ሀገር አቀፍ ወሬዎችን ደግሞ ባህር ጠንክር በተከታይነት ያቀርባቸዋል። በቁርጠኝነት ከተሰራ ከተማና ሀገርን በደንብ ለመለወጥ እንደሚቻል አዲስ አበባ ማሳያና ሲሉ የብልጽግና ፓርቲ ከፍተኛ አመራር አባላት ገለጹ። አዲስ አበባ ከተማ ስኬት ለሌሎች የሀገሪቱ አካባቢዎች አርያ እንደሚሆንም አመራር አባላቱ ገልጿል። የፓርቲው ከፍተኛ አመራር አባላት በአዲስ አበባ የኮሪዶርና የወንዝ ዳርቻ ልማት እንዲሁም የቤት ልማትና አቅርቦት ጨምሮ የተለያዩ የልማት ስራዎችን ጎብኝተዋል። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በጉብኝቱ አዲስ አበባ የኢትዮጵያ ገጽታ ከፍ የሚያደርጉ የልማት ስራዎችን ያከናወነች መሆኗንም ተመልክተናል ብሏል። በተለይ የኮንፈረንስ ቱሪዝም ማዕከልነቷ የሚያጸኑ የመሰረተ ልማት ግንባታዎችንና አይተናል ያሉት ርዕሰ መስተዳደሩ ጉብኝቱ በአመራር ቁርጠኝነትና በነቃ የሕዝብ ተሳትፎ ሀገር መለወጥ የሚያስችል መልካም ዕድል መኖሩንም ያመላከተ ነው ብሏል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደም በኦሮሚያ ክልልም ሆነ በአዲስ አበባ ያየናቸው ልማት ስራዎች ኢትዮጵያ ወደ ብልጽግና ማማ ለማድረስ በትክክለኛው መስመር ላይ መሆናቸውን አመላካች ናቸው ብሏል። አያይዞም የሀገሪቱ የልማት ትልሞችን ከዳር ለማድረስም ተጨማሪ ስኬቶችን ለማስመዝገብ ዝግጁ ነን ማለታቸውም ተዘግቧል። የማዕከላዊ ኢትዮጵያ ክልል ምክር ቤት ምክትል አፈ ጉባኤ ወይዘሮ መነቴ ሙንዲኖ በበኩላቸው የአዲስ አበባ የልማት ስኬት ለሌሎች ከተሞች ከፍተኛ ልምድ እንደሚሆንም ተናግሯል። አክለውም ልማትን ቀጣይነት ባለው መልኩ እያረጋገጡ ለመሄድ ተግባራዊ እርምጃዎችን በቀላል ደረጃ የምንወስድበት ጊዜ ነው ብሏል። የስልጣኔያችንና የማንነታችን መገለጫ የሆኑትን የጎንደር አብያተ መንግስት እድሳት ፋይዳው ትልቅ ነው ሲሉ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ገለጹም። የጎንደር አብያተ መንግስት ከ400 ዓመታት በላይ የቆዩ መሆናቸውን ጠቅሰው ከስልጣኔ አኳያ ዘመኑ በኢትዮጵያ የመንገድና የድልድዮች ግንባታ ጅማሮም የታየበት እንደሆነ አክለዋል። በሌላ በኩልም ለበርካታ ዓመታት ግንባታው ሲጓተት የቆየው የመገለጫ የመስኖ ግድብ የለውጥ መንግስት በሰጠው ልዩ ትኩረትና አዲስ አመራር አሁን በጥሩ ሂደት ላይ እንደሚገኝ ተናግሯል። ፕሮጀክቱ ሲጠናቀቅ የአካባቢው አርሶ አደሮች የመስኖ ልማት ተጠቃሚ ከማድረጉ በተጨማሪ ለጎንደር የተጨማሪ ውሃ አቅርቦት ምንጭ እንደሚሆንም አብራርተዋል። ግድቡ የሚፈጥረው ሰው ሰራሽ ሐይቅም ተጨማሪ የቱሪስት መስህብ በመሆን እንደሚያገለግልም ገልጿል። ለኢትዮጵያ ከተሞችም ትንሣኤ ምክንያት እየሆነ ባለው የኮሪዶር ልማት ጎንደርም ለነዋሪዎቿ ምቹ እንዲሁም ለጎብኚዎች ሳቢ እየሆነች ትገኛለች ያሉት አቶ አረጋ በፍጥነትና በጥራት እየተከናወነ ያለው የአዘዞ መንገድ ግንባታም ሲጠናቀቅ የከተማዋን የትራፊክ እንቅስቃሴ እንደሚያሳልጠው አክሏል። በጥቅሉ በጎንደርና ዙሪያዋ እየተከናወኑ ያሉ ልማት የከተማዋን የቱሪዝምና የንግድ ዘርፎች እያነቃቃ መሆኑን ርዕሰ መስተዳድሩ ተናግረዋል። የድሬዳዋ የኮሪዶር ልማት የከተማዋን የቱሪስትና የኢንቨስትመንት መዳረሻነትን እያሳደገ መሆኑን ተነገረም። የኮሪዶር ልማቱ የከተማችን ውበትና ገጽታ ከማሳደግ ባለፈ የየከተሞቹን የቱሪዝምና ኢንቨስትመንት መዳረሻም እያሳደገ ይገኛል። ወትሮም በቱሪስት መስህብነቷ የምታወቀው ድሬዳዋ የኮሪዶር ልማቱ ተጨማሪ አቅም ፈጥሮላታል። በአስተዳደሩ የፕሮጀክት ግንባታ ጽህፈት ቤት ኃላፊ ወንድ ወሰን ጀምበር ለኢትዮጵያ ዜና አገልግሎት እንደተናገሩት የመጀመሪያው ምዕራፍ የ11 ኪሎ ሜትር የኮሪደር ልማት የድሬዳዋን የኢንቨስትመንትና የቱሪስት መዳረሽን አሳድጓል። በተለይም የኮሪደር ልማቱ ከባቡር መስመርና ተርሚናል ጋር ተጣጥሞ መሰራቱን የቱሪስት ፍሰቱ እንዲሳለጥ ማድረጉን አክሏል። የከተማዋን ማህበራዊና ምጣኔ ሀብታዊ እንቅስቃሴዎች በማሳደግ ላይ የሚገኘው የኮሪደር ልማትን በማስቀጠል ሁለተኛው ዙር የ16 ኪሎ ሜትር የኮሪደር ልማት በቅንጅት ይሰራል ብሏል። እስካሁንም ከሳቢያን ድልድይ እስከ ነፃ ንግድ ቀጠና ባለው ጎዳና ላይ የእግረኛ የብስክሌትና አካፋይ የአረንጓዴ ልማቶችን ከተቋማት ጋር በመናበብ እየተሰራ ይገኛል ብለዋል። የድሬዳዋ አስተዳደር ባህልና ቱሪዝም ጽሕፈት ቤት የሙዚየምና የባህል ቤቶች ቡድን መሪ ኤርሚያስ ታደሰ በበኩላቸው የኮሪዶር ልማቱ 130 ዓመታት ካስቆጠረው የባቡር ቅርስ ጋር ተጣጥመው በመሰራቱ የቱሪስት ፍሰትን በከፍተኛ መጠን ጨምሮለታል ብለዋል። የውጭ ዜና። የአሜሪካው ፕሬዚደንት ዶናልድ ትራምፕ በደቡብ አፍሪካ በሚካሄደው የቡድን ሀያ ስብሰባ ላይ ሀገራቸውን እንደማትሳተፍ ገለጹ። ዶናልድ ትራምፕ ቀደም ብሎ ደቡብ አፍሪካ ከቡድን ሀያ መውጣት አለባት ብለው እንደሚያምኑም ተናግረው ነበር። ዘገባው የቢቢሲ ነው። ገዛህኛ አራጌ ዶናልድ ትራምፕ ደቡብ አፍሪካ ነጮች ላይ መድሎ ታደርሳለች በማለት አገሪቱ በምታዘጋጀው የቡድን ሀያ አገራት ስብሰባ ላይ ዩናይትድ ስቴትስ እንደማትሳተፍ ተናገሩ። ትራምፕ ደቡብ አፍሪካ የዓለም ትልልቅ ምጣኔ ሀብት ያላቸው አገራት በጆሃንስበርግ በዚህ ወር መጨረሻ ላይ የሚሳተፉበትን ስብሰባ በማዘጋጀቷ ትልቅ ውርደት ነው ብለዋል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር የዋይት ሀውስ ውሳኔ የሚያጸጽት ሲል ገልጸዋል። የስብሰባው ውጤታማነት በአንድ አባል አገር ላይ የተመሰረተ እንደማይሆን የሚኒስትሩ ቃል አቀባይ ክሪስፒን ፍሪ ለቢቢሲ ኒውስ አወር ተናግረዋል። በደቡብ አፍሪካ የሚንቀሳቀሱ የፖለቲካ ፓርቲዎች አፍሪካዎችንና ነጭ ደቡብ አፍሪካውያንን የሚወክሉትን ጨምሮ አንዳቸውም በአገሪቱ ውስጥ የዘር ማጥፋት ስለመፈጸሙ ያሉት ነገር የለም። ፍሪ ለቢቢሲ ኒውስ አወር ፕሮግራም በሰጡት ቃለ ምልልስ ላይ ትራምፕ የደቡብ አፍሪካን የቀደመ የሚረብሽ የቅኝ ግዛት ታሪክ በመጠቀም በአእምሯቸው የሚስሉትን ቀውስ እያቀነባበሩ ነው ብለ ብለዋል። አክለውን በደቡብ አፍሪካ ነጮች ላይ መድሮ እየደረሰ ነው ለሚለው ምንም አይነት ማስረጃ የለም በማለት አስተባብለዋል። ደቡብ አፍሪካ የራሷ ችግር አሉባትና እነርሱን ለመቅረፍ እየሰራን ነው። ወንጀል ምንም ዘር ሳይለይ ሁሉንም የሚጎዳ ይመስለኛል ሲሉ ተናግረዋል። ያለ ዩናይትድ ስቴትስ ስብሰባችንን እንቀጥላለን ሲሉም አክለዋል። ዶናልድ ትራምፕ በበኩላቸው በቱሪዝም ሶሻል ማህበራዊ ድረገጽ ላይ የቡድን ሀያ ሀገራት ስብሰባ በደቡብ አፍሪካ መካሄዱ ትልቅ ውርደት ነው በማለት ለጥፈዋል። አፍሪካና በብዛ የደች የፈረንሳይና የጀርመን ዝርያ ያላቸው የደቡብ አፍሪካ ነጮች እየተገደሉና እየታረዱ ነው። መሬታቸውና እርሻቸውም ህገወጥ በሆነ መልኩ እየተወረሰባቸው ነው ሲሉ ጽፈዋል። ይህ የሰብአዊ መብቶች ጥሰት እስከቀጠለ ድረስ ማንም የአሜሪካ መንግስት ባለስልጣናት ስብሰባ ላይ አይገኙም። የደቡብ አፍሪካ መንግስት የደቡብ አፍሪካ ነጮች ላይ የዘር ማጥፋት ተካሂዷል የሚል ውንጀላ እውል አለመሆኑን በብዙሃን የተረጋገጠና አሳማኝ በሆነ መረጃ ያልተደገፈ ነው ብለዋል። የደቡብ አፍሪካ ፍርድ ቤት ባለፈው አመት የካቲት ወር ላይ የፈጠራ ታሪክ በማለት ውድቅ አድርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀደም ብሎ ደቡብ አፍሪካ ከቡድን ሀያ መውጣት አለባት ብለው እንደሚያምኑ ተናግረው ነበር። ደቡብ አፍሪካ ነጮች ላይ መድሎ ታደርሳለች ብለው በተደጋጋሚ የከሰሱት ትራምፕ በጉባኤው እንደማይገኙና በምትካቸው ምክትል ፕሬዚዳንት ጄዲ ቫንስን እንደሚልኩ ገልጸው ነበር። አሁን ግን ዋይት ሀውስ የትኛውንም የአሜሪካ ባለስልጣን በጉባኤው ላይ እንደማይሳተፍ ይፋ አድርጋለች። የሶሪያው ፕሬዝደንት ከአሜሪካ ዓለም አቀፍ አሸባሪዎች ዝርዝር ውስጥ ከወጡ በኋላ ለመጀመሪያ ጊዜ ለይፋዊ ጉብኝት ዋሽንግተን ዲሲ ገቡ። ሻራ ወደ ሥልጣን ከመጡበት ጊዜ አንስቶም ሶሪያን በዓለም አቀፍ መድረክ ላይ ለመወከል የተለያዩ እርምጃዎችን እየወሰዱ ቆይተዋል። ተጨማሪ አለን። የሶሪያው ፕሬዚዳንት አህመድ ሻራ በአሜሪካ ተጥሎባቸው የነበረው ዓለም አቀፍ አሸባሪ የሚለው ፍረጃ በይፋ ከተነሳ በኋላ ለሁለት ቀናት ይፋዊ የስራ ጉብኝት ዋሽንግተንን ጎብኝተዋል። የቀድሞው እስላማዊ ታጣቂ የሚመሩት የአማጽያን ጥምረት በሽር አላሳድን ከስልጣን ካስወገደው ከ11 ወራት በኋላ ሰኞ እለት በዋይት ሐውስ ዶናልድ ትራምፕን ያገኛሉ ተብሎ ይጠበቃል። ፕሬዚዳንቱ በአሜሪካ ዋና ከተማ ዋሽንግተን ዲሲ ከመድረሳቸው ሰዓታት ቀደም ብሎ የሶሪያ የደህንነ የደህንነት ባልደረቦች በርካታ የኢስላሚክ ስቴት ቡድን አባላትን በቁጥጥር ስር መዋላቸው ተገልጿል። ሻራ ከፕሬዚዳንት ትራምፕ ጋር በሚኖራቸው ንግግር ወቅት የእስላማዊ ቡድን የቀሩ አባላትን ለመቆጣጠር የሚደረገው የጋራ ትብብር ዋነኛ አጀንዳ ይሆናል ተብሎ ይጠበቃል። የሶሪያ ባለስልጣናት በቡድኑ አባልነት የተጠረጠሩ ሰባ አንድ ሰዎችን ከጦር መሳሪያና ተቀጣጣይ ነገሮች ጋር በቁጥጥር ስር መዋላቸውን ተናግረዋል። ሻራ ወደ ስልጣን ከመጡበት ጊዜ አንስቶ ሶሪያውያን በአለም አቀፍ መድረክ ላይ ለመወከል የተለያዩ እርምጃዎችን እየወሰዱ ነው አሳድ በስልጣን ላይ በነበሩበትና ለ13 ዓመት የዘለቀው የእርስ በእርስ ጦርነት በቀጠለበት ወቅት ሶሪያ ከአለም አቀፍ መድረክ ተገላ ቆይታለች ፕሬዝዳንት ሻራ በመስከረም ወር ወደ አሜሪካ ተጉዘው በተባበሩት መንግስታት አጠቃላይ ጉባኤ ላይ የተገኙ ሲሆን በወቅቱም ሶሪያ በአለም ላይ የሚገባትን ስፍራ ዳግም ትይዛለች በማለት የዓለም መሪዎች የጣሉትን ማዕቀብ እንዲያነሱ ጠይቀው ነበር። የሶሪያው ፕሬዚዳንት አህመድ ሻራ በአሜሪካ ተጥሎባቸው የነበረውን ዓለም አቀፍ አሸባሪ የሚለውን ፍረጃ በይፋ ከተነሳ በኋላ ለሁለት ቀናት ይፋዊ የስራ ጉብኝት ዋሽንግተን ገብተዋል። የቀድሞ እስላማዊ ታጣቂ የሚመሩት የአማጽያን ጥምረት በሽር አል አሳድን ከስልጣን ካስወገዱ ከ11 ወራት በኋላ ሰኞ እለት በዋይት ሀውስ ዶናልድ ትራምፕን ያገኛሉ ተብሎ ይጠበቃል። ፕሬዚዳንቱ በአሜሪካ ዋና ከተማ ዋሽንግተን ዲሲ ከመድረሳቸው ሰዓታት ቀደም ብሎ የሚያስተዳድረው የሶሪያ የደህንነት ባልደረቦች በርካታ የኢስላሚክ ስቴት ቡድን አባላትን በቁጥጥር ስር መዋላቸው ተገልጿል። ሻራ ከፕሬዚዳንት ትራምፕ ጋር በሚኖራቸው ንግግር ወቅት የእስላማዊ ቡድን የቀሩ አባላትን ለመቆጣጠር የሚደረገው የጋራ ትብብር ዋነኛ አጀንዳ ይሆናል ተብሎ ይጠበቃል። የሶሪያ ባለስልጣናት በቡድኑ አባልነት የተጠረጠሩ ሰባ አንድ ሰዎችን ከጦር መሳሪያና ተቀጣጣይ ነገሮች ጋር በቁጥጥር ስር መዋላቸውን ተናግረዋል። ሻራ ወደ ስልጣን ከመጡበት ጊዜ አንስቶ ሶሪያን በዓለም አቀፍ መድረክ ላይ ለመወከል የተለያዩ እርምጃዎችን እየወሰዱ ነው። አሳድ በስልጣን ላይ በነበሩበት እና ለ13 ዓመት የዘለቀው የእርስ በርስ ጦርነት በቀጠለበት ወቅት ሶሪያ ከዓለም አቀፍ መድረክ ተገላ ቆይታለች። የተወደዳቸው ተመልካቾቻችን፣ እስካሁን ድረስ ትከታተሉት የነበረው ከሀረሪ ቴሌቪዥን የዕለቱ የአማርኛ ዜና ወጃችን እዚህ ላይ ያበቃ። ከመላው የስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹን መራው። ጤና ይስጥልኝ።